አሰላሙ አሌይኩም፣ አዎ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? ወይለንንውሳህለን እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላም ሰላም ሰላም ብዬ ያለሁ ሁላችሁንም እንዴት ናችሁ? ውድ ሀገሬ ልጆች እንዴት ነው? ይዞራል እንዴ ከኔ ጋር አለየኝም ማለት ነው። እና እንዴት ናችሁ አገርዬ፣ ሰላም አሊኩም ብላለ፣ ወአሊኩም ሰላም ወረህመቱላሂ ወበረካቱሁ። አገራችን እንዴት ነሽ ደህና ነሽ ወይ ስራ ጤና ፊያ

እሺ በላይክ ከ እንዴት ዋላችሁ ብላለች። አገርዬ እንዴት ዋልሽ ማሪ፣ እንዴት ነሽ? ደህና ነሽ? ሰላም ነሽ ወይ ሰላም? እሽ ብዙ ትበልኝ። እንኳን ደህና መጣሽ ብያለሁ። እንዴት ነሽ? ስራ ጤና አፍያ፣ እንዴት አድርጎ ይዟችኋል? ሁላችሁም ሮመዳን እንዴት ነው? ጾም እንዴት ነው ያው ከኛ ጋር ሰላም አልሐምዱሊላህ። ምን ማይት ያው ነዳ ነው እንግዲህ፣ ትንሽ ነው የቀረን፣ እያለቀ ነው ረመዳን። መጣ ረመዳን ሄደ ልባል፣ ትንሽ ነው የቀረው ማለት ነው። በነገራችን ላይ እንዴት ዋላችሁ ብላለች። እንዴት ዋልሽ? እኔ ደህና ነኝ። እንዴት ናችሁ? በአበባ በልቤ ቅርጽ በር እማዋይሽ የጠፋ ሰው እንኳን ደህና መጣሽ። አለን ሳለን ብያለ መኖሬ ብቻ ይታወቅ በር ኧረ ወይኔ ዘንድሮ እኮ የማንሰማው ነገር የለም። መኖሬ ብቻ ይታወቅልኝ እያለች ነው። መኖሬ ብቻ ይታወቅልኝ ገኝተስ ከፋ። መኖሬ ብቻ ይታወቅልኝ አላለችም። እሺ ጥሩ እሺ። ሰላም ሰላም ሰላም ብላለች። ሰላምሽ ብዝት ይበል ማለት ነው። በልብ ቅርጽ ማሻላህ በሰላም እና እንዴት ናችሁ? ደህና ናችሁ ወይ? በነገራችን ላይ ማለት ነው ያው ስራ የሚከብዳል እርግጠኛ ነኝ። ሮመዳን ነው ግን እኮ እንደ ድሮ አይደለም። ሮመዳን የተካበደ ሮመዳን አይደለም። አሁን እኮ እነ መዳም ፎርቅ አድንሰው እንደ በፊቶ አይደሉም። ስግብግብግብግብ ባያደርጋቸውም ያን አስቤዛም ስለተወደደ ሁሉም ነገር ብቻ እንደ ድሮው ናቸው ብዬ አላስብም። እና እንዴት ናችሁ? ደህና ናችሁ ወይ? ጋይስ ሸር ላይክ አድርጉ እስኪ።

አንዳንድ ጊዜ እንደዚህ ያደርገዋል፣ ያራግበዋል። እንዴ ማራገቢያ ማለት ነው ቤተሰብ። እንዴ ማራገቢያ ነው የሚያራግበው እኮ። ሙሉ ነው በነገራችን ላይ። ከዚህ ምን አባት እንደሆነ ለቅ ሽከረከራለች። ወይ ጉድ